የነጃሺ ቲቪ ጋዜጠኛ የሆነችው ሀያት ከማል ና የካሜራ ባለሙያ ካሊድ ተቂ ትናንት ከታሰሩ በኋላ እስካሁን እንዳልተፈቱ ጣቢያው አስታወቀ። እንግዲህ እነዚህ ጋዜጠኛና ካሜራ ማኑ ለምን እንደታሰሩ እስካሁን ድረስ የታሰሩበት ምክንያትም አልተገለጸም። እስካሁን ድረስ የወጡትን መረጃዎችን በማስመልከት መታሰራቸው እንግዲህ የታወቀ ሲሆን የነጃሺ ቲቪ ጋዜጠኛ ሀያት ከማል ና ካሜራ ማን ካሊድ ቴኪ መታሰራቸውን የወጡት መረጃዎች ያሳያሉ። እስካሁን ድረስ እንዳልተፈቱ ጭምርም ነው በዋስም እንዳልተፈቱ ጭምርም ነው የደረሱትን መረጃዎች የሚያሳዩት። እስካሁን ድረስ እንግዲህ በምን ምክንያት እንደታሰሩ ግን የደረሱን መረጃዎች የሉም። በነጃሺ ቲቪ ላይ እንግዲህ እሷን ሀያት ከማለን በርካቶች እንደሚያውቋት ጭምርም ነው የወጡት መረጃዎች የሚያሳዩት። ካሜራማንም በዛው በምን ምክንያት እንደታሰሩ ብቻ እስካሁን ድረስ የወጡት መረጃዎች የሉም። መታሰራቸው ነው። እስካሁን ድረስ ደግሞ ያለመፈታታቸውንም ጭምርም ነው ጣቢያው ያስታወቀው ማለትም ነው። ክብራትና ክብራን ዩቱብ አድማጮቼ፣ ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። ሚኪታብር ኒውስን ለወቅታዊና ታማኒ መረጃ ሰብስክራይብ በማድረግ ቤተሰብ ይኑ። ሰላም ቆዩልኝ።